በእውነት ዛሬ ምርጥ ዜና ነው የሰማነው፣ ቤተሰቦች ተመስገን። ሰሞኑን ተረብሸን ተጨንቀን፣ በእውነት ዛሬ በጣም ነው ደስ ያለኝ ማለት ነው። ፍፄ በዚህ አጋጣሚ በእውነት ከልብ እናመሰግናለን ለሀይሚቾ፣ እውነት መከታዋ ለቡርኬ ደግሞ ጓደኛው ኒንጃ ወንድሙም በቃ ሁሉ ነገሩ ነው እና በጣም እርጋታው ምናምን በጣም ደስ የሚል ነው እና ዛሬ በእውነት ፍፄ በጣም ትልቅ ነገር ነው ያደረገው። ከዚህ በፊትም ፍፄን አርንቀነዋል ሁላችንም። ዛሬ ደግሞ የበለጠ ነው የወደድነው። ፍፄ ከልብ እናመሰግ እናመሰግናለን። እንግዲህ ሰይጣን እንግዲህ ዛሬ አፍሯል ማለት ነው። ቤተሰቦቼ በጣም ነው እኛ ደስ ያለን ዛሬ። እንግዲህ ፍፄ ባሉ ነገራቶች እንግዲህ ሀይሚና ብሩኬ መቼ መለያየት አይችሉም፣ ሀይሚ የብሩኬ ብቻ ናት፣ ብሩኬ የሀይሚ ብቻ ነው፣ ሀይሚ የሌላ ሰው መሆን መቼም ቢሆን አትችልም በማለት እንግዲህ ዛሬ ፍፄ እንደ ትልቅ ሰው ማለት ነው ለሁለቱም ለሀይሚም ወንድም፣ ለብሩኬ ወንድም ሆኖ በሁለቱም ሚዛናዊ ሆኖ እንግዲህ ብሩኬንም ሀይሚንም ደውሎ አግኝቶ ጠርቷቸው ሁለቱንም ያለ ያለውን ነገር ተነጋግረው ቁጭ ብለው እንዲከፍቱና ለፋሲል ተብዬው ደግሞ በግድ ካላፈቀድኩሽ በግድ ፍቅሬን ካልተቀበልሽኝ አብረን እንሆን ከሚለው ክፍተት እንዳይፈጥሩ እነሱ፣ እናንተ ብትለያዩ ለዛ ሰው ክፍተት ነው የምትፈጥሩት። ስለዛ ሀይሚቾ የአንተ ብቻ ናት፣ አንተ ደግሞ የሀይሚ ብቻ ነህ። ሀይሚ መቼም የሌላ ሰው መሆን አትችልም። ስለዚህ ክፍተቶቻችሁ በንግግር እየፈታችሁ መሄድ ያለባችሁ እንጂ ለማ ደስ ይበለው ብላችሁ ነው የምትለያዩት በማለት ሀይሚም ደግሞ በዚህ አጋጣሚ ቤተሰቦቼ ዛሬ አስደስተኛለች በእርግጥ በቀደምም ያው ጥፋተኛ መሆኗን ብሩኬ ብሩኬን ቃል ገብታለት ይቅርታ ጠይቃ እንደተለያየች አይተናሉላችንም። ዛሬም እንግዲህ የበለጠ ተሰምቷት በጣም ተሰምቶኛል፣ አንተ እየተጎዳ እንደወንክ በጣምም እንደጎዳው ካቃለው፣ ብሩኬ ብሩኬ ይቅር በለኝ በጣም አጥፍቻለሁ። ከዚህ በኋላ አንተ የምትለኝን ነገር እሽላለሁ። ትናንትም ፋሲል እኔ እናንተ በመለያየታችን ደስተኛ ሆኖ ቴክስትም ሲያደርግልኝ ሲደውል አላነሳም ስለው ቴክስትም ሲልክልኝ ነበር፣ በጣም ተደስቶም ነበረ። ቪዲዮን ፍፄም ካየሁ በጣም ደስ ደስ ብሎት ነበረና ከዚህ በኋላ አንተ ከምትለኝ ቃል አልወጣም እኔስ ያለ አንተ ማናለኝ ይቅርታዬን ተቀበለኝ በጣም አጥፍቻለሁ እክሳለሁ በማለት በፍፄ ፊት እንግዲህ ቃል ገብታ ብሩኬም እንግዲህ እኔ አንቺን ለመጠበቅ ብዬ ነው እኔ አታድግ ያልኩሽን ነገር ታረጊያለሽ አትውጪ ስልሽ ትወጫለሽ ከምንም በላይ አንቺ የሆነ ነገር ብትሆኝ እኔም ማንንም የምለቀው ነገር የለም በአንቺ አልደራደርም ሀይሚቾ ለአንቺም ለህይወትሽም ደህንነት ስል ነበረ ግን የምልሽን አሰሚኝም በ ማለት እንግዲህ ሁለቱም የየራሳቸውን እንግዲህ ንግግር ለፍፄ ማለት ነው ለሽማግሌ ፍፄ ማለት ነው በማቅረብ ቤተሰቦቼ ዛሬ እንግዲህ እርቅ ወርደዋል ማለት ነው። ሀይሚ፣ ና ብሩኬ ታርቀዋል። በጣም ነው ደስ ለን። ሀይሚ ቃል ገብታለች። ከዚህ በኋላ ሀይሚ ቾዬ ማለት ነው አደለም፣ ፋሲልን ማግኘት ማለት ነው። ስልኩን ራሱ ብሎክ አድርጊው። ለምን ሲደውል ራሱ ስልኩ ለምን ይኖርሻል? ብሎክ አድርጊው። ይቅርታ እንግዲህ አማርኛ መዛባት ነው እና ብሎክ አድርጊው። እውነቴን ነው እንዴ? ብሎክ አድርጊው። አደለም ከዚህ በኋላ ለብሩኬ ሰጥተዋለች፣ በአንተ ነገሮችን ፍታ። ከዚህ በኋላ ፋሲል የተባለ ሰው አይኑንም ማየትም ማግኘትም አልፈልግም ብላለች። ቃልሽን ጠብቂ ብሩኬ ወንድ ልጅ ነው። ቤትም ቤትም ቢሆን ተፋልሞም ቢሆን ነገሮችን ማስተካከል ይችላል። አንቺ ግን በአሁኑ ሰዓት ሴት ልጅ ነሽ፣ አይሚቸው ይሄ ልጅ የእውነት አፍቅሮች ከሆነ አሁን እል ውስጥ ነ የሆነ ነገር ቢያደርግሽ እንኳን አንቺ ከሆንሽ በኋላ ውሃ ከተደፋ በኋላ ምን ትርጉም አለው? አይታፈስም ማለት ያ ነገር ከሚያጋጥም አሁን እሱ ያለሽን ነገር እሺ ብትይው እና ብሩኬን ብትረጅው ባለማውጣት ወደ ውጭ ባለማውጣት ብታግዥው፣ ስትወጪም ከሱ ጋር ቢሆን የሚልሽን ብትሰሚ አንዳንድ ነገሮች ደግሞ ለሚጠይቅሽ ነገሮች ደግሞ ትክክለኛ አሁንም ብዙ የመጠይቃት ጥያቄ ያለኝ ለብቻ ቁጭ ብዬ ብሏል፣ ብሩኬ እና ለሚጠይቅሽ ጥያቄ ደግሞ እውነት እውነቱን ንገሪው። ወንድ ልጆች እውነት እውነቱን ይፈልጋሉ። እና የኔዎች በተረፈ ፍቅራችሁ ይስመር። እውነቱን ነው ፍፄ እንዳለው ሀይሚ የብሩኬ ብቻ ናት። ብሩኬ የሀይሚ ብቻ ነው። ሁለቱም መለየት አይቻልም። እና ብሩኬ ደግሞ በዚህ አጋጣሚ አይክፋ፣ ሸበላው ማለት ነው። አይክፋ፣ ምክንያቱም ለፍቅር የሚከፈል መስዋዕት ነው። እሺ ብሩኬ ምንም አይነት ስሜት አይሰማ፣ ምክንያቱም አንድ ለምትወዳ ሴት ነገ ልጆቼ እናት ሆናለች ትዳሪ ትሆናለች ብለህ ለምታስባት ሴት ነው ይህን ዋጋ እየከፈል ከዚህ የበለጠን ፈተና ሊያጋጥማችሁ ይችላል፣ እና እነዛን ፈተና ስትወጣ ነው ያማረ የሰመረ ያበበ ፍቅር የምትኖረ የሚኖራችሁም ትዳርም ለወደፊት የሚኖራችሁ ብዙ ፈተና፣ ገና ወጣቶች ናቸው ብዙ ፈተና ያጋጥማቸዋል። እነዛን ፈተና ለማለፍ ዝግጁ መሆን ነው። በሀይሚ በኩል የመጣው ነገር ሁሉ መጋፈጥ አለብን። እሷም እንደዛው። ስለዛ አይዞ ብሩኬ፣ አይክፋ። እውነት ለመናገር ቤተሰቦች፣ ብሩኬ እየከፋው ነው ምክንያቱም ሀይሚ በአንዳንድ ነገር አለማገዙ እሱም ደግሞ በዱላ አይደለም እሱ የሚላትን ነገር ከተገበረች፣ እያንዳንዷን ነገር የመፍታት ችሎታ አለው። ብሩኬ በጉልበትም አይደለም በንግግር የሚያምር ልጅ ነው። እውነት ትግስቱ፣ እርጋታው ተበድሎ እንኳን ይቅርታ መጠየቅ የሚችል ልብ ያለው ነው። ብሩኬና ሀይሚ በእንደዚህ አይነት ነገር አግዥ። እዚህ በኋላ ብሩኬን አታስከፊው። ብሩኬ ማንቺን እንዲያስከፋ አንፈልግም። ፍፄንም ከልብ እናመሰግናለን። እነ ቤተሰቦች የፍፄንም ዩቱብ ቻናል አለው ከፍተውለታል። ባለፈ ታውቃላችሁና ሄዳችሁ ሰብስክራይብ ያላደረጋችሁት ሰብስክራይብ አድርጉ። ፍፄ ምርጥ ልጅ ነው። ለዚህ ዩቱብ ቻናል ማዲስ የሆናችሁ ሰብስክራይብ አድርጉ።